አሰላም አለይኩም ወረህመቱላሂ ወበረካቱህ የቻናሌ ቤተሰቦቼ እንዴት ናችሁ ሰላም ናችሁ ሰላም ናችሁ ብዙ ትርፍ ይበልልኝ ሰላም ሰላም ክርስቲያኖቼ እንዴት ናችሁ ሼር በማድረግ አበረታቱኝ ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱኝ እላችኋለሁ ነው ባለችበት ሁሉ ላይ ይጠብቅና አገራችን ሰላም፣ ደስታ፣ ፍቅር ያምጣልን። ዛሬ ድንች ቤት ማለት ነው። ቆራርጬ ነው የምሰራው፣ ላችኋለሁ። ልጬው ቆራርጬው፣ እንመለሳለን። ቆራርጬው ላችኋለሁ። አብራችሁኝ ተከተሉ ላችኋለሁ። እንዴት አድርጌ እንደምጠብሰው ና አሳያችኋለሁ ማለት ነው። እሺ ቤተሰቦቼ፣ ወደነቸው የሚያመጣ ቆራርጬ፣ በዚህ አይነት መልኩን ቆረጥ ትችላችኋለሁ እንዳያችሁት በጠዊ ጠዊ ላሪጌ ባለጌ ቆረጥ ይቋረጥ ትላቸዋለሁ። እዚህ ጋ ድስት አዘጋጅቼ አለሁ። እዚህ ድስት ተጨምረዋለሁ፣ ከዛ ውሃ። ልክ እንደ ሱቅ ነው የሚሆነው ማለት ነው። እንደ ሱቅ ጉፋን ይዞኛል። በነገራችን ላይ ትንሽ ትንሽ ሻመማመም እያረገኝ ነው። እኔ ደግሞ አይቻልም ያልኩት ነው እና እዚህ ጋ ሙቁ መቋረጫ እጨምርበታለሁ ትንሽ ማለት ነው። እዚህ ጋር ጨዋለን መጫወቻ እጨምርበታለሁ። አሁን እሳት ላይ ጥደዋለሁ። እዚጋ ዘይቴን ጥዬ ያለው እዚህ ጋር ደግሞ እንቁላል የቀቀልኩ ነው። ትንሽ ጊዜ ይሄንን ገፈል ማለት አለበት። ትንሽ ማለት ነው። ትንሽ ነው ገፈል የምትለው ሙቃ ስለፈተጥኩበት አሁን ይገረፍላል እሚታዩት ማለት ነው። እዚህ ጋር ዘይቴ ጥጅ ያለው እዚህ ጋር ሶስት ቆላ ጥጅ ያለው እዚህ ጋር ድንቼን ማለት ነው። አብረን እናየዋለን ማለት ነው። እና ደግሞ ዱአ አድርጉልኝ እናንተ ጉፋን፣ ኃይለኛ ጉፋን ይዞኛል። ኮረና የለማ ያላችሁ አሁን ትንሽ እና ቤተሰብ እንዲህ አድርጋችሁ ማለት ነው። አሁን እኔ ትንሽ ጋዙን ሙቅ አማሪጌ ትንሽ አረፈደብኝ። ትንሽ ገንፈል ማለት ያስፈልገዋል። እና ትንሽ ውሃ አድርጋችሁ፣ ትንሽ ጨው አድርጋችሁ ስታገነፍሉት፣ ግንፍል አድርጋችሁ ስጠብሱት ብዙ ዘይት አይመጥም። በዛ ላይ ደግሞ አይጠቁርም ነጭ ሆኖ ነው የሚወጣው። ብቻ ታዩታላችሁ ማለት ነው እንደምትወጡት ተስፋ አረጋለሁ። አይጠቁርም። አሁን አንዳንዴ ቤት ድንች ስንቀቅለው ለቤት ድንች አንዳንዴ ዝም ብለን ልጠን ስንጠብሰው ይጠቁራል፣ አይታችሁ ዘይት ደግሞ ይጠጣል ማለት ነው። ይሄ ግን አይጠቁርም። ታዩታላችሁ፣ ለምናልባት ትመለከቱታላችሁ ማለት ነው። እዚህ ጋር ብዙ መብሰል አያስፈልገውም። ብቻ ትንሽ እንትን ማለት ነው የሚያስፈልገው፣ ትንሽ ከፈል ማለት ሊያስፈልገዋል ማለት ነው። ይችላል እዚህ ጋር ደግሞ እንቁላሌ ሶስት እንቁላል ጨው ጨምሬበታለሁ ያገነፈልኩት ነው እዚህ ጋር ዘይት እጥጃለሁ እዚህ ከገነፈለ በኋላ ብዙ አይቆየም ቶሎ ነው የማወጣው ቶሎ ነው የማወጣው እላችኋለሁ እናንተም ትወዱታላችሁ ብዬ ተስፋ አደርጋለሁ ቤተሰቦች አንዳንዴ ያው የቤት ድንች ስጠብሱ እና የሱቅ ድንች አንድ አንድ አይመስልም። ይጠቁራል የቤቱ ስጠብሱ ጠብሶ ለምን እንደሆነ አላውቅም፣ ግን እንደዚህ ስታደርጉት አይጠቅም አይጠቁርባቸውም ዘይትም አይጠጣም እንደ ሱቁ ሆኖ ነው የሚወጣላችሁ። ታዩታላችሁ ብቻ እናንተ። ይኸው ቤተሰቦቼ በቃ አሁን አወጥቼ ላጠነፍፎ ነው። እንደዚህ ሲተከተክ ትንሽ ነው ግን ፈል ያለው ብዙ አልቀቀልኩትም። አሁን አውጥቼ አጠነፍፈዋለሁ።

ከዘይታይ ጤና ደና ነው፣ ይወጣላችሁ ማለት ነው። ታይታ አላችሁ ብቻ። ለማንኛውም እንቁላል ደግሞ ታውቃላችሁ ስንት ደቂቃ እንደሆነ፣ አስራ አምስት ደቂቃ ነው። እንቁላል በአስራ አምስት ደቂቃ ይበስላል። ከዛ በኋላ ከጣዳችሁት ይጠቁራል እንቁላሉ፣ ውስጡ ማለት ነው። ግን አስራ አምስት ደቂቃ ትክክለኛ ከጣዳችሁት በቃ 15 ደቂቃ ሰዓት ከያዛችሁ ይበቃል ማለት ነው። ታታላችሁ ማለት ነው። በጣም ነው የሚጣፍጠው። እንደምትወዱት ተስፋ አደርጋለሁ። እሺ ቤተሰብ፣ በዚህ አይነት የጠበስኩት ነው እስካሁን አንጠቆረ ምንም የጠቆረ ነገር የለም። ከዛም ደግሞ የጉንፋን መድኃኒት ሁሉ ማለት ነው። ኮረና እንኳን የለም ሳይጠቁር ያወጣ ነው። እንደምትወደው ተስፋ አረጋለሁ። ዘይት የማይጠጣባቸው ትንሽ ያው ያቆያል። እዚህ ላይ ትንሽ ድረቅ እስከ ሲድረስ ርጥብነት ስላለው ትንሽ ያቆያቸዋል። እንደ ሱቁ አይደለም፣ ትንሽ ያቆያል ማለት ነው። ያው ፍሬሽ ስለሆነ ማለት ነው። ፍሬሽ እንደዚህ ነው የሚያልት የሚደረገው ማለት ነው። የሱቁ ግን ቢሆን እስካሁን ሁለቱም ሶስቱን ተጠብሰው ወጥተዋል። ግን ፍሬሽ ስለሆነ ትንሽ ደረቅ ማለት ያስፈልገዋል እና ትንሽ ትግስት ያስፈልገናል ማለት ነው። ትግስት፣ ሁሉም ነገር ይስተካከላል ማለት ነው። ቤተሰቦች ያ ብዙ እንዲህ እንዲ እንዲህ አታድርጎች። ለምን ፍርስ ፍርስ ይላል? ቀስ ያላችሁ ቀስ ያላችሁ ለካ ገልበጥ የምታረጉት ምክንያቱም፣ እንዲህ እንዲህ እንዲ እንዲህ ስታረጉት ፍርስ ፍርስ ይላል። ገና ያልበሰለ ስለሆነ እንጭጭ ስለሆነ ማለት ነው። እንዴት አደረጉት አላችሁ አሁን የበሰለች ናት በቃ ሳይጠቁር ነው የምታወጡት ምንም አይጠቁርም ምንም አይነት ማለት ነው አንዳንድ አሁን ዝም ብለን ጠብሰን ስናውጣ ውስጡ ማይበስል አለ እላዩ ላይ ለብልቦት አለ ግን ትንሹ ውሃ ገንፈል አድርጋችሁ እንዲህ ስታወጡት ውስጡ ራሱ በጣም ነው ደስ የሚለው ማለት ነው ዘይት ደግሞ አይጠጣም፣ ብዙ አይጠጣም። ስታወጡት ራሱ ማለት ነው ዘይት አይጠጣም። ቤተሰብ ያለቀለት ነው እንደያችሁ አሁን አዲስ ስለደረቀ ስላለ እንደዚህ መጥረት ይችላላችሁ አይስተባበርም ማለት ነው። አያችሁት እንዴት እንደሚያምር በጣም ነው የሚያምረው። ላ ተባረካለህ አሁን ችግሬ ሲገለባበጡ ትሰ አይሰባበርም ግን ትንሽ እንዳወጣችሁት እንዲህ ገልበጥ ማድረግ የለባችሁም። አሁን ደ እንቁላላችን በቃው። 15 ደቂቃ ሞልቶኛል። 15 ደቂቃ በቃው። ይሄ እንቁላሉ ላወጣው ነው። እዚህ ቀዝቃዛው እራሱ ውልቅ ነው። እሰጠዋለሁ ግን ይቀጥል። ቀዘቀዘ ነው፣ ራሱ ትርክስ ነው የሚለው። እንደዚህ ራሱ ነው የሚላጥልታችሁ፣ ራሱ ማለት ነው። አይዘውም ቆዳውን ማለት ነው። ልጭ ነው የሚለው። እንደፈለጋችሁ መገለባበት ትችላላችሁ። አሁን ምን ቤተሰብ አያችሁት። በዚህ አይነት መልክ ካወጣሁት አሁን እዚህ ጋር አርጓለሁ። ቤት የለው ምን የሌለው አያችሁት። ድርቅ ያለ ማለት ነው፣ ድርቅ ያለ እንዳያችሁት ማለት ነው። እንደምትወዱት ተስፋ አረጋለሁ። ዘይቱን እንዳይጠጡበት ጌታ ታረጉታላችሁ። የሱቁ ነው የሚመስለው። አንድ አቋራጭ ግን ካና ገነ ፈላችሁት ክስዳቱ ይጠቋል። እዚህ ጋር ደግሞ ሆኖ ማግኘት ያለው ከፍታው አለፈ። ትንንሽ ሆኖ ማለት ነው ያገግማል። ድባራ ድባራ ይኸው ቤተሰብ ይሄን ይመስላል። እንደምትወዱት ይባረካል። እዚህ ላይ ፍልፍላሶ ብቻ ነው ማደርገው፣ ሰዎቹ ስለመጡ ነው። ትንሽ ጊዜ እላቸዋለሁ። ትወዱታላችሁ ተስፋ። በጣም ነው የሚያምረው እንዳያችሁት። ማሻአላህ ተባረከላህ በጣም ያምራል።